የሀያ ዓመቱ ኮንጓዊ በድንገት ከመንገድ ላይ ከነጩ ሰባኪ የገዛው መጽሐፍ ቅዱስ ለሀገሩ ኮንጎ ነፃነት ማቀጣጠያ እርሾ የሚውል ሚስጥር በውስጡ እንዳለ በፍጹም አላወቀም። ነገሩ እንዲህ ነው። በ1935 አንድ የ20 ዓመት ኮንጓዊ ድንገት ከነጩ ሚሽነሪ ሰባኪ እጅ ላይ ጥቁሩን መጽሐፍ ቅዱስ ገዝቶ ወደ ቤቱ አቀና። ኋላም መጽሐፍ ቅዱስም ሲገልጠው በውስጡ ከቤልጅየሙ ንጉሥ ኔፖልድ የተጻፈ ደብዳቤ አገኘ። ደብዳቤውም የተጻፈው ወደ ኮንጎ ለተላኩት ሚሽነሪዎች ነበር። ያን መጽሐፍ ቅዱስ የሸጠው ነጩ ሚሽነሪ ሰባኪም በውስጡ የሀገሩን ሚስጥር አሳልፎ እንደሰጠ በፍጹም አልተገነዘበም። ለኮንጓውያን መንቃት ግን ትልቁን አስተዋጽኦ አበርክቷል። ደብዳቤውን ላንብብላችሁ። ለብፁዓን አባቶቼ እና ወገኖቼ ይላል። እንድትወጡት የተሰጣችሁ ብዙ መላና ጥንቃቄ የሚሻ ነው። በእርግጥ ወንጌልን ልታስተምሩ ነው የምትሄዱት። ነገር ግን ከምንም በላይ ወንጌሉ የቤልጅምን ሀገር ጥቅም የሚያስጠብቅ መሆን ይኖርበታል። በኮንጎ ዋናው አላማችሁ ጥቁሮች እግዚአብሔርን እንዲያውቁት ማድረግ አይደለም። በፍጹም እግዚአብሔርንማ ራሳቸው አስቀድመው ያውቁታል። ኮ መንጉን ዘቢ እንደሚባል ያውቃሉ። ሌላ አይደለም ሰውን መግደል፣ የሰው ሚሽት ማማገጥ፣ የሰው ሚሽት መመኘት፣ መዋሸትና መሳደብ እንዲሁም መግደል ፈጽሞ መጥፎ እንደሆነ እነርሱም ጠንቅቀው ያውቃሉ። እናም የሚያውቁትን ነገር ልታስተምሯቸው እንደማትችሉ ልቦናችሁ ይወቅ። እናንተ እኛ የምንልካቸውን አስተዳደሮች እና የአስተዳደር ስራዎች ምቹ ማድረግ ነው። አዎ ስራችሁ ወንጌሉ ባላችሁበት የዓለም ሰፈር ሁሉ እቅማችሁን እንዲያስጠብቅ ማድረግ ነው። ይህ አላማ እንዲሳካ እኚህ ኋላ ቀሮች ከሚኖሩበት ምድር ላይ ያለውን ተዝቆ የማያልቅ የተፈጥሮ ሀብት እንዳያስተውሉት ከማድረግ አትቦዝኑ። ከመሬት በታች ያለውን ሀብት ባወቁ ዕለት በአመፃ ይገለብጧችኋልና። እናም እስከ ዘላለሙ እንዳያውቁት አድርጉ። በወንጌል ያላችሁን እውቀት ተጠቅማችሁ ከወንጌል ውስጥ አንዳንድ ስንኞችን በመጥቀስ ድህነትን እንዲወዱ አድርጓቸው። ድሆች ደስተኞች ናቸው መንግስተ ሰማያትን ይወርሳሉና እያላችሁ አስረዷቸው። እንዳያድጉም አድርጓቸው። ከአጠገባቸውም አትራቁ። እኛን የሚቃወሙ ምግባሮችን ሁሉ እንዲጠየፉ አድርጓቸው። በተለይ ይህን የውጊያ ስልታቸውን ሚተው አይመስልምና ፈጥናችሁ እንዲተውት አደርጓቸው። በተለይ ወጣቶች ላይ አተኩሩ። የወንጌል አስተማሪዎቻቸው ከሚያስተምሯቸው ውጭ ያሉ አመፃዎችን ከማድረግ ይቆጠባሉና። ልጆቹ ለሚሽኖሪዎቹ መታዘዝን መማር አለባቸው። ከሁሉም በላይ መላ ሰውነታቸው ለእኛ እንዲታዘዝ ማድረግ ዋናው አትኩሮታችሁ ይሁን። በትምህርት ቤት የእድገትን ሚስጥር አይወቁ፣ እንዲያነቡ እንጂ እንዲያስቡ አታድርጓቸው። ይህን ለማድረግ የሚያግዟችሁ መጽሐፍቶችም አሉ ይላኩላችኋል ጥቁሮች ለነጮች የዘላለም ታዛዥ እንደሆኑ በሚያስችል መልኩ ወንጌልን አስተምሩ ዞትር የሚያለቅሱ ብፅዋን ናቸው የእግዚአብሔርን መንግስት ይወርሳሉና እያላችሁ አነብነቦ ሀብታም አይጸድቅም እያላችሁ ነገሯቸው ጥቁሮችን የምትቀይሩበት አለንጋችሁንም መጠቀም እንዳትዘነጉ፣ ሴቶቻችሁንም እያለ ይቀጥላል የንጉሱ ደብዳቤ። ሙሉን ማንበብ ከፈለጋችሁ በሙልጌታ ዘርፉ የተጻፈውን መለኮት ኢትዮጵያን ያናገረበት ቋንቋ በሚል የተጻፈ መጽሐፍ ልጠቁማችሁ ግድ የለም። አንብቡት። ተተርፎበት አላችሁ። አይገርማችሁም?